ሰላም ጤና ይስጥልን እንዴት ናቸው? ውድ የአርኤክስ መስፍን ቤተሰቦች እንግዲህ ባለፈው ላይ ስለ ሄሞሬጂክ ፊቨር አይተናል። አፕዴትድ የሆነ መረጃ እንግዲህ በቢያንስ እኛ የአርኤክስ መስፍን ፋሚሊ ቤተሰቦች እንግዲህ ቢያንስ ስለም ያሉትን ነገር ከረንትሪ ያለውን ነገር በተጨማሪ ከእንትኖቹ በስተቀር እነዚህ ከኤግዚት እና ከላይሸንሸር በተጨማሪ አንዳንድ ነገሮችን የግድ ማወቅ ስለሚኖርብን ነው እና እንግዲህ ምንድን ነው እሱ ሚኒስትሪ ኦፍ ሄልት አናናውንስ ያደረገው እንግዲህ ከሄሞሮጂክ ፊቨሮች ውስጥ እንግዲህ አንደኛው እንግዲህ ማርቡርክ ቫይረስ ብለን የምንጠራው ዲስስ ነው እና ሶ እሱ ታዲያ ምንድን ነው እሱ የሚለው እና ኢቨኒፍ እንግዲህ በዚህ ውስጥ እንዴት አድርገን ከዛ ነገሮች ራሳችን እንከላከላለን፣ ያለውን ነገር ኦቨሮል ያለውን መረጃ ስለ ሂስትሪው ራሱ ሳይቀር እንዴት አድርገን የፕሪቬንቲቭ መካኒዝሞቹንም ጭምር በዚህ ውስጥ ዲስከስ የምናደርገን እንዲሁም ማርብሩክ ባረክ ምን ማለት ነው የሚለውን እናያለን ማለት ነው። መጀመሪያ ምን ጀምረው እንግዲህ ከዲስ ዴፊኒሽኑ ነው። ስለዚህ ዴፊኒሽኑ ላይ ስንነሳ እንግዲህ ማርበርግ ቫይረስ ዲስስ ብለን ምን ጠራው ሲቪር ሆሞሎጂክ ፊቨር ነው ይላል። እንግዲህ ልብ በሉ ሆሞሎጂክ ፊቨር ነው እንግዲህ ስንል እንግዲህ የሚያሳየው ብሊዲንግ ነው። ፊቨር ማለት ደግሞ እንግዲህ ትንፍሳትን የሚያሳይ ነው ሃይ ፊቨር ስቴጅ ላይ መሆኑን ነው። እንግዲህ ሶ ይሄ ማለት እንግዲህ ኦልሞስት ከ37 ዲግሪ ሴልሲየስ በላይ በሚሆንበት ሰዓት አንድ ሰው ፊቨር ውስጥ መሆኑን ከሚያሳዩት መካከል ነው። እንግዲህ ማርበርግ ቫይረስ ብለን ምንጠራው እንግዲህ ቫይረስ ኢንዊች ክሎዝ ሪሌትድ ቱ ከኢቦላ ጋራ ሪሌትድ የሆነ ወይም ደግሞ የኢቦላ ወንድም ማለት የምንችልበትን ነገር ነው የሚያሳየ። ማርበርግ ኢትዮጵያ ውስጥ የተገኘው በተለይ በደቡብ ክልል በጂንካ ውስጥ ማለት ነው። ሶ ኢትስ ሬር ነው በነገራችን ላይ ማርበርግ ማለት በጣም ሬር ነው። በት ወይን ኢትስ ኦገር ኢትስ ሃይ ፋታሊቲ ሬት አለው ነው ኦልሞስት 50 ፐርሰንቱን ያህል እንግዲህ ሀፕን እንዲያደርግ ወይም ደግሞ የዲስ ሀፕን እንዲሆን ከሚያደረጉት መካከሎች ውስጥ ናቸው። ይሄ እንግዲህ ኦልሞስት እንግዲህ ከይሄ እንደዚህ ሊሆን የቻለው እንግዲህ ከ24 ፐርሰንት እስከ 88 ፐርሰንት አውትብሬክ ነበረው ነው እያለን ያለ ማብሩክ ብለን የምንጠራው በሽታ ማለት ነው። ይሄ እንግዲህ ቫይራል ሄሞሎጂክ ዲስስ ብለን የምንጠራው So there is no licensed antiviral treatment or vaccine currently approved. የሆነ ነገር የለም። ምንም እንኳን አፕሮቭ ባይሆንም ከረንትሊ ግን ኢን ኤክስፐሪመንታል ላይ ያሉ አሉ ወይም ደግሞ በሂደት ላይ ከዚህ በፊትም እንግዲህ በተለይ በተለይ የሚታወቅ ነው። ሩዋንዳ ሲነሳ ማብት የሚነሳ ነገር ነው እና ሶ እዛ ላይ እንግዲህ የተወሰኑ እንትኖቹ እንግዲህ ደብሊዎቹ የተለያዩ እንትኖቹም እንግዲህ እንትን ያደረጉት ነበረ። እንግዲህ ፕራክቲስ ያደረጉት ኤክስፐሪመንት ያደረጉት ነበረ ሶ ምንም እንኳን ከረንትሊ ለዛ ትሪትመንት የሚጠቅም ነገር እንደሌለ እንደምታዩት እንግዲህ ሶ ሶ ሪሰርች ኦንጎይንግ ነው በዚህ ዙሪያ ላይ ያለው ። ሶ ይሄን ስንል እንግዲህ ምንድን ነው ከዚህ ልንማር የምንችለው እንግዲህ ሲባል እንግዲህ አንደርስታንዲንግ ማርበርግ ቫይረስ ዲስስ ነው። ኢስ ኢምፖርታንት ኢን ኢንፌክሽስ ዲስስ ነው። ግሎባል ሄልዝ ኢሹ ነው፣ እንዲሁም ደግሞ ቫይሮሎጂ ኮርስ ቢኮስ ኦፍ ኢትስ ሃይ ሌታሊቲ ወይ ፋታሊቲ ሬት እንዳለው ነው። ኢት ኦልሶ አውትብሪክ ፖቴንሻል ኢን ሲሚላሪቲ ቱ ኢቦላ ጋራ የመመሳሰል አቅም አለው ነው። እስኪ ከዚህ በፊት የት የት ሀገራት ላይ ነው ማብሩክ የተከሰተው በዚህ ስነማነ ማናቸው የተጠቁት የሚል ስናይ ፈርስት አይደንቲፋይ የሆነው እንግዲህ በ1967ዎቹ ውስጥ እንግዲህ ማርቡርክ ጀርመን ውስጥ ነው፣ በተለይ ፍራንክ ፈርት ላይ ማለት ነው። እንዲሁም ደግሞ ቤልግሬድ ጎት ሲክ አፍተር ሃንድሊንግ አፍሪካን ግሪን ሞንኬ ነው ኢምፖርት ፍሮም ዩጋንዳ ነው የሚለው ሲንስ ዘን አውት ብሬክ ቢል ሪፖርቲ ኢን ሰቨራል አፍሪካን ውስጥ እንትን ብለዋል። ለምሳሌ አንጎላ አለ፣ እንደምናየው ኡጋንዳ አለ፣ ታንዛኒያ አለ፣ ሩዋንዳ አለ። ከረንት ደግሞ ኢን ኢትዮጵያ ውስጥ ማለት ነው። ሶ ጀርመንም ተከስቷል፣ አንጎላም ላይ ተከስቷል፣ ኡጋንዳም ላይ ተከስቷል፣ ታንዛኒያም ላይ ሩዋንዳም ላይ ተከስቷልማ በ የምንጠራው ቫይራል ዲስስ ማለት ነው። ከረንት ደግሞ ከአፍሪካ ውስጥ እንግዲህ እንደ አምስተኛ ኢትዮጵያ ላይ ተከስቷል የሚባለው ዘ ሂስትሪ ስሊስትሬት ዞኖቲክ ነው፣ ስፖይሎቨር ነው አኒማል እኪ ሁማን በቀላሉ ኤንድ ላብ አሶሺዬትድ ሪስክስ ነው ሄልፒንግ ስቱደንትስ አንደርስታን ሃው ዲስስ ኢመርጀን ስፕሪድ የሚለው ማለት ነው። ሆን ካምቱ ትራንስሚሽን ታዲ የማብሎክ ዲስስ ብለን የምንጠራው ቫይረስ ዲስስ እንዴት ነው ትራንስሚት የሚሆነው የሚለውን ካወቅን ወይ ትራንስሚሽኑን ከተረዳን በቀላሉ ራሳችን ፕሮቴክት እናደረጋለን ነው የመጀመሪያው። እንግዲህ ናራል ሪዘርቨር ናቸው ጀስት ናራል ሪዘርቨር ሲነሳ እንግዲህ አንድ በተለይ በተለይ ከግብፅ እምትኖች ጋር የሚያዛለን ለምሳሌ ዘናቹራል ሆስት ሶ ተቱ ቢ ኢጂፕሽያን ፍሩት ባት ላይ ይገኛል። ሮዙቴ አጂፕቲካንስ ብለን ምን ጠራው የእነዚያ ላይ በጣም የሚታወቅ ነው ማለት ነው። እንደ ኬርየር ናቸው ሪዘርቭ ዘባት ሲም ቱ ካሪ ዘ ቫይረስ ዊዛውት ኢልነስ ነው ሶ ሜኪንግ ዘም አስ አ ሪዘርቨር ነው ማለት ነው። እንደ ሆስትስ ነው ማለት ነው ማለት እንችላለን። ሶ እንግዲህ ኢን ዞኒስ ማለት ወይ እንደ ኢፒዶሞሎጂ ቲቺንግ ዚስ ክላስ ኬዝ ኦፍ ዋይልድ ፋይል ወይ ሂዩማን ስፒል ኦቨር ኦልሶ ሪሊቫንት ፎር ዋን ሄልዝ ፐርስፔክቲቭ ካሚል ነው ማለት ነው

ዋንስ ኢን ሂዩማንስ ነው ሂዩማን ቱ ሂዩማን ትራንስሚሽን ኦከር ቪያ ዳይሬክት ኮንታክት አንድ ጊዜ እንግዲህ ለምሳሌ እንደ ሆስት ወይም ደግሞ ሪዘርቨር ያልናቸው እንግዲህ በተለይ ባቶች አሉ እነዚያ ባቶች የኢጂፕሲያን ያልናቸው እንግዲህ ለረዥም ጊዜ ኤክስፖዝድ ሱ እንሆን እነዚህ ነገሮችን በቀላሉ ኤክስፖዝድ እንሆናለን ብለን ግን ነገር ግን ወደ ሂውማን ቢንግ ከመጣ ወደ ሰው ልጅ ከተላለፈ በቀላሉ በተለያዩ ቦዲ ፍሉድ እንትኖቻችን የመተላለፍ አቅም አለ። ለምሳሌ በብለድ ሊሆን ይችላል፣ ቮሚቲንግ፣ ዩሪን፣ ወይን ስዊት፣ ብረስት ሚልክ እንዲሁም ሰመን። በእነዚህ አማካኝነት በቀላሉ ኤክስፕሪድ አስ ዌል አስ እንግዲህ ኮንታሚኔት ሰርፌስ ነው፣ ለምሳሌ ፎርሜትስ ሰች አስ ለምሳሌ ቤዲንግ ሊሆን ይችላል ክሎቲንግ ክሎዚንግ ነው። ሜዲካል ኢንስትሩመንት ኦልሶ ስፕሪ ዘ ቫይረስ ማለት ኢዝሊ እነዚህ የማስተላለፍ አቅም አላቸው። ዜር ኤቪደንስ ዘ ቫይረስ ካን ፐርሲስት ኢን ሰርቴን ቦዲ ለምሳሌ ሴመን ውስጥ ለረዥም ጊዜ በተወሰነ ደረጃ የመቆየት አቅም አለ። ፎር ኤ ዊክ አፍተር ሪካቨሪ ነው። ሶ ሰርቫይቨር ማይስትል ትራንስሚ ቪያል ሴክሽዋል ኮንታክት እንግዲህ ለየት የሚያደረገው እንግዲህ በተወሰነ አቅም የመቆየት አቅም አለው ነው። ሲምተሞቹ ምልክቶቹ ምንድን ናቸው እንዴት ነው የምናውቃቸው ሲባል እንግዲህ የግድ ምልክት ያስፈልጋል ኢንኩቤሽን ፔሪድ አለ ኢንኩቤሽን ፔሪድ ብለን የምንጠራው እንግዲህ መደንትኑ በሽታው ይዞን ጀስት እንትኑ እስኪጀመር ድረስ ያለው ነው ቲፒካሊ ቱ 21 ደይስ ነው ፎር ኤክስፖዘር ኦንሴት ኦፍ ሲምተም ሰው ሶ ኦክስፖዝድ ሆነ እስከ 21 ቀን ምንም አይነት ምልክት ላያሳይ እንደሚችል ነው እያለን ያለው ግን በሶስት ቀን ውስጥ ማንዳንዱ ሰዎች ላይ ደግሞ እንደሚያሳይ ነው ሲምተም ምልክቶቹ ኢሊ ሲምተም ብለን የምንጠራቸው ለምሳሌ ሰደን ሀይ ፊቨር ነው። ስለዚህ የትኩሳት አቅሙ በጣም አደገኛ ነው። ይህ የመንቀድቀጥ አቅም አለው። እንዲሁም ደግሞ በጣም ሲቪር የሆነ የራስ ምታት እንዲሁም ደግሞ የመስላችን ፔን እንዲሁም ኤክስትሪም ዩክነስ እንዲፈጠር ያደርጋል ማለት ነው። እነዚህ አንዶቹ እንግዲህ ማርበርግ ሲምፕተሞች ናቸው። እንዲሁም ደግሞ ጋስትሮንተስታይናል ላይ ስንመጣ እንግዲህ ባይ ዴይ ስሪ እንግዲህ መኒ ሀብ አብዶሚናል ፔን፣ ኖራል ክራምፒንግ፣ ኖራል ናውዣ፣ ቮሚቲንግ እና ዲሃሪያ እነዚህ ነገሮችም እንግዲህ በጣም የሚታወቁባቸው ነው እንግዲህ ራሽ እንዲ ራሽ ላይ እና ኢቺ ራሽ ማይ አፒር ቱ ቢ ቲውን 2 ቱ 7 ዴይ ውስጥ እንዲከ ሊል ይችላል ነው። ሶ ሄሞራጂክ ላይ ደግሞ ወይ ፊቨር ፌዝድ ብለን የምንጠራው ደግሞ ምን ጊዜ ነው ታዲያ የሚመጣው ስንል፣ ፍሮም አራውንድ ዴይ 5 ቱ ብሊዲንግ ካን ኦከር ነው። ስለዚህ ከአምስተኛው ቀን ጀምሮ በሽታው ከያዘ አንስቶ የመከሰት አቅም አለ። ለምሳሌ በኖዝ ሊሆን ይችላል ጋም፣ ባዮቫጃይና ወይ ደግሞ ኢንተርናል ብሊዲንግ ኤንድ ቮሚቲንግ ኦር ስቲል በእነዚህ ሁሉ እንግዲህ እንደሚታይ ነው የሚገልጹት ማለት ነው። ሌሎቹ ደግሞ እንግዲህ በሴንትራል ነርቨስ ሲስተም እንግዲህ አልፎ አልፎ ለምሳሌ እነዚህ ሁሌም አይደለም፣ ነገር ግን ኮንፊውዥን፣ ኢሪታቢሊቲ፣ አግሬሽን እነዚህ የመከሰት አቅም አላቸው ነው። እንዲሁም ቴስቲኩላር ኢንፍላሜሽን ሳም ኬዞች ላይ ደግሞ ይኖራል እያለን ያለው ፋታል ኬዙ ጋር ስንመጣ ደግሞ እንግዲህ ዴዝ ኦፍን አራውንድ ዴይ ኤይት ቱ ናይን አማካኝነት ከስምንት እስከ ዘጠኝ ባሉት ጊዜ ውስጥ ነው እንግዲህ እንትን ሊያደርግ የሚችለው ነው ሀፕን ሊያደርግ የሚችለው ዴዝ ምክንያቱም በዚህ ጊዜ እንግዲህ ሲቨር የሆነ ብለድ ሎስ ስለሚኖር እንዲሁም ደግሞ ሾክና መልቲ ኦርጋን ፌለር ዳሜጅ ይከሰታል ተብሎ ስለሚታሰብ ማለት ነው። በምንድነ ዲያግኖስቲ የምናደርገው ሲባል እንግዲህ አሬቲ ፒሲአር ብለን የምንጠራው ነው። ስለዚህ ቫይረ አሬኑን ዲቴክት የምናደርግበት ፒሲአር ብለን የምንጠራው ነው እና ስለዚህ አንቲጂን ካፕቹር ቴስት ነው። አንቲቦዲ ካፕቹር ኤላይሳ ፎር አንታይቦዲ ማለት ነው። ቫይረስ አይዞሌሽን ኢን ሃይ ኮንታምናንት ላብ ውስጥ ማለት ነው ሴቪቲ ቸው እንግዲህ ሳምፕላይክስትሪም ሃዘርደስ ናቸው ሶ ቴስቲንግ ሪኳር ማክሲመም ባዮኮንታምናንት ማለት ነው። የሚያሳየው ፓቶጄኔሲስ ና ዲዚስ ሜካኒዝማቸው እንግዲህ ኢሚኒውም ኢንፊዥን ና ሴል ታርጌቲንግ ነው። ቫይረስ ኢንፌክት የሚያደርገው እንግዲህ ሴል ታይፓችንን ነው። ስለዚህ እንክሉዲን ለምሳሌ ሞኖሳይቶች፣ እነዚህ ሞኖሳይት ብለን ማክሮፌጅ ብለን የምንጠራቸው በቀላሉ ሌሎች ነገሮችን በሽታዎችን ሊከላከሉልን የሚችል ኢሚኒቲ ቡስት የኛ ኢሚኒቲታችን ነው ግን እነዚህ ነገሮች ላይ በጣም አታክ የሚያደረግ ከሆነ ኢሚኒታችን በጣም እንትን የማድረግ አቅም ይኖረዋል አቅም እያነሰው ይመጣል ማለት ነው አስወላ ስግላይኮ ፕሮቲን ብለን ምንጠራዋለ እንግዲህ ይሄ ሴል ኢንትሪ ነው ይሄ ደግሞ እንግዲህ የሚገባባስ ነው ሶ ኢንዲስ ሳይቶቶክሲሲቲ እንግዲህ በመፍጠር ነው እያለን ያለው ዲስስ አውትካሙ ምንድነው ቢኮሶ ሃይ ቫሪያል ሪፕሊኬሽን ሚኖር ከሆነ ሲስተሚክ ኢንፌክሽኖች እንዲኖሩ ያደረጋል ለሚለው እንዲቫስኩላር ኮምፓሬሽን ፔሽንት ካም ፕሮግረሲቪሊ ራፒድ ቱ ነው ሶ መልቲ ኦርጋን ፌለር እና እስከ ፋይናሊ ሊመጣ እንደሚችል እየነገረን ያለ ሰርቫይቨር ማይ ሃብ ኤ ሎንግ ተርም ይችላል ነው ኦልሶ ቫይራል ፐርሲስተንስ ኢን ኢሚኒቲሪ ፕሪቪሌጅ ሳይድስ ኤግዛምፕል ቴስትስ ካን ትራንስሚሽን አፍተር ሪካቨሪ ካለ በቀላሉ የማስተላለፍ ቻንስ ይኖራቸዋል ነው እያለ ሶ ዋት ኢዘ ፕሪቨንሽንና ኮንትሮል መካኒዝም ፐብሊክ ሄልዝ ሲስተም እንግዲህ ምንድን ነው ይሄ ነው እንግዲህ ለእኛ የሚጠቅመን ኢንፌክሽን ፕሪቬንሽንና ኮንትሮል አይ ፒ ሲ ብለን የምንጠራው ማለት ነው የመጀመሪያው እንግዲህ ፐርሰናል ፕሮቴክቲቭ ኢኩፕመንቶችን መጠቀም ነው ሆንሪንግ እንግዲህ ማርበርግ ቫይረስ ዲስሲዝን በምናደርግበት ሰዓት እንግዲህ በጣም ክሪቲካል የሆነ ነገር ነው ሶስት ሴፍ ሃንድሊንግ እና ዲስፖዛል ኦፍ ቦዲ ፍሉዶችን ኮንታሚኔቲንግ ቤዲንግ ክሎዝ ሴል ሻርፕ ኒድን እነዚህ እነዚህ ነገሮች እንግዲህ በጣም ጥንቃቄ ያስፈልጋል። ለዛም ደግሞ ፐርሰናል ፕሮቴክቲቭ ኢኩዊፕመንቱ አንዱ የፕሪቬንሽን መካኒዝም ነው። ሴፍ ብሪዋል ፕራክቲስስ ማድረግ ነው። ለምሳሌ ኢቭን ኢፍ ሃፕን ካረገ ዴዝ ዴዝ ሀ የሚያደረግ የሚያረግ ከሆነ ስለዚህ ያለውን በቦዲ ፍሉዶች ወይም ደግሞ በቦዲ ኮንታክትን ጋራ እንግዲህ ያን ነገር ትራንስሚት እንዳይሆን በቀላሉ እነዛን ሪስኮቹን መቀነስ መቻል ነው። እንግዲህ ኮሚኒቲ ኢንጌጅመንት ስንል ደግሞ ምንድን ነው ስንል እንግዲህ ኮሚኒቲ ኢዲኬሽን ኢንጌጅመንት አር ኢሴንሻል ፒፕል ኒድ ቱ አንደርስታንድ ሃው ትራንስሚሽን ሃፕን ኢን ዘ ሰርቴን ኮንትሮል ሜጀርመንት ነው። አይዞሌሽን ቢል እንዲኖር ያስፈልጋል ነው። ይህም በኮሚኒቲ እንግዲህ ትልቅ ፕራክቲስ እንዲያደረጉት ትልቅ ትምህርት እንዲማሩ ከሚያደረግበት ነው። እንዲሁም ደግሞ ኮንታክት ትሬሲንግ ኦፍ ኤክስፖዝድ ኢንዲቪጁዋል ኢምፖርታንት ነው እያለን ያለ። ሰርቫይቫል ሞኒተሪንግ ብለን ስንጠራ ደግሞ እንግዲህ ቢኮዝ ቫይረስ ካን ፐርሲስት ነው ምን ብለናል በባለፈው ላይ እንግዲህ ስናወራ ኢቭን ኢፍ ያሰው እራሱ ከቫይረሱ ትን ብንልኳል ሪከቨር ቢያደረግ እንኳን ትራንስሚት የማድረግ አቅሙ ግን ከፍ ያለ ነው ብለናል። ሶ ኢን ሴመን ውስጥ እንግዲህ በተለይ ሴመን ውስጥ ደግሞ ምንድን ያለ ነው ለረጅም ጊዜ መቆየት አቅም አለው ነው እያለን ያለ። ስለዚህ ከተወሰነ ከቆይታ ጊዜ በኋላ የሚደረግ ከሆነ ለዛ ነገር ይጋለጣል። ሶ ሜል ሰርቫይቨር ሹድ ቢ ሞኒተር ቪያ ሴመን ቴስቲንግ አንትል ቲኪል ሲኩሬቲቭ ኔጋቲቭ ሪዛልት እስኪመጣ ድረስ ጥንቃቄ ያስፈልጋል ነው። ሴፍ ሴክስ ፕራክቲስ ሹድ ቢ አድቫይዝድ ፎር ሰርቫይቨር አንቲል ዘይ አር ኖ ሎንገር ኢንፌክሽን ነው ማለት እንችላለን። ሶ ቴራፒቲክ እንግብስ ብለን የምንጠራቸው እንግዲህ በተለይ በተለይ እነዚህ ፕራክቲስ ደረጃ ወይም ደግሞ በኢንቨስቲጌሽን ደረጃ ያሉት ናቸው። ይሄ ወይም ደግሞ በሪሰርች ደረጃ ምን እየተሰራ ነው፣ ምን እየተደረገ ነው ለሚለው እንግዲህ ስንመለከት ደግሞ እንግዲህ ሰቨራል ካንዲዴት ቫክሲን እንደ ሞኖክሎናል አንቲቦዲ አንደር ኢንቨስቲጌትን ነው። ቦት ነን ኦርዘል አፕሮቭድ እስካሁን ግን አፕሮቭ የተደረገ የለም ነው እያለን ያለነው በተጨማሪ ደግሞ ሪሰርች ኢንቱ አንቲቫይራል ድራግስ ኦንጎይንግ አንደርስታንዲንግ ዘ ቫይረስ ሬፕሊኬሽን ማሽነሪ ነው። ሶ ኤግዛምፕል ፖሊመሬዝ እና ፖሊመሬዝ ኮፋክተርስ ብለን የምንጠራቸው እንግዲህ ከድረግ ዴቨሎፕመንት ውስጥ እየተከናወኑ ያሉ ናቸው ማለት ነው እያለን ያለው ማለት ነው። ሶ ትሪትመንት ፕሮቶኮል ማርቡክ ቫይረስ ዲዚዝ ስንመጣ እንግዲህ አንደኛው እንግዲህ አይዞሌሽን እና ኢንፌክሽን ኮንትሮል ነው ብለናል። አን ስለዚህ ኢሚዲየት አይዞሌሽን ያስፈልግ ሳስፔክትድ ወይም ደግሞ ኮንፊርም ማርቡክ ፔሸንት ከሆነ መስት ቢ አይዞሌትድ ነው ን ትሪትመንት ፋሲሊቲ ፎር ዩኒት ነው። ስለዚህ እንግዲህ ማብሩክ ትሪትመንት ሴንተር ይቋቋማል ዩዝ ትሪት ኢንፌክሽን ፕሪቨንሽን ን ኮንትሮል ነው። ይህን ያስፈልጋል ነው። እንዲሁም ደግሞ ላብራቶሪ ሳምፕል መስትሪ በቀላሉ እንትን መደረጋል በጥንቃቄ ነው። ተለያጅ እንደ ሞኒተሪንግ ስንል ደግሞ አድሚሲ ነው። ስለዚህ አሰስ ቫይታል ሳይኖችን ሁሌ ቼክ መደረግ አለበት። ሃይድሬሽን ስታተሱ እና ብሊዲንግ ሪስኩን ደግሞ በየጊዜው መከታተል መቻል አለብን። ነው ዴይሊ ላብስ በተለይ ሲቢሲ ኤሌክትሮላይቶች እነዚህ ሜጀር ኦርጋኖቻችንም ቼክ መደረግ አለበት። ኒር ሞሎጂክ ሳይኖችንም ደግሞ በተለይ ብሊድንግ ፍሮም ሙከሳ ወይም ደሞ ቬኒባክቸር ሳይቶችእና ትቻ ብለን የምንጠራቸው እነነዛ ነገሮች ላ ፖርቲ ኒት ካፓ ሃ ሌ ኒተሪንግ ሚያስፈልጋቸው ነው እግዲ እያለን ያለ ምክንያቱም ይሲ ውስጥ የሚገቡም ከሆነ ማለት ምንድንነው ታ ሰፖርቲቭ ክሊንካልኬር የሚያስፈልግ ብለን ስናስብ እግዲህ እነዚህ ዋናኞቹ በጣም ወሳኝነት ያላቸው ማርበርግ ውስጥ እንግዲህ ትልቅ ድርሻ የሚሰጣቸው ነገር ናቸው ማለት ነው። ምክንያቱም ከሌሎ ሪላቲቭሊ በጣም ሰፖርቲቭ ወሳኝነት ሶ ሰፖርት የሚባሉት እንግዲህ ፍሉድና ኤሌክትሮላይት ማኔጅመንት ነው። ለምሳሌ ፍሉድ ስም ሪሃይድሬሽኖች ካሉ እነዛን ነገሮች እንግዲህ ሪፕለስ ማድረግ ነው። ሪፕለስ ኦን ጎይንግ ሎስ ፍሮም ቮሚቲንግ ወይም ዲያሪያ ወይም በተለያየ አማካንኛ የሚመጡትን እንዲሁም ደግሞ አስፈላጊ ከሆነ ፐርፊዥኖችን ብለድ እንደ ብለድ ፕሬሽራቸውን ቼክ መደረግ አለባቸው ነው ኦርጋን ሰፖርቶቹም ደግሞ ቼክ መደረግ አለበት። ስለዚህ ኦክሲጅን ቴራፒ ፎር ሃይፖክሲያ ካለ ለዛም እንሰጣለን ማለት ብለድ ፕሮዳክቱ ሰፖርቶቹን ትራንስፈርስ የሚደረግ ከሆነ ወይም ብለድ ሊሆን ይችላል ወይም ፕላትሌት፣ እነዚህ እነዚህ ነገሮችን እንግዲህ መጠንቀቅ አለበት። ሬናል ሰፖርት እንግዲህ ኦርጋን ስለሆነ ኦርጋን ሪፕሌስመንት የሚለውን ሬናል ሪፕሌስመንት ቴራፒ ፍዘሬ ኪድኒ ፌለር ካለ እነዚህ ነገሮች ማከናወን ሞኒተሪንግን ማኔጂንግ አዘር ኦርጋን ዲስፋንክሽን ለምሳሌ ሊቨር ሲ ኤን ኤስ እነዚህ እነዚህ የሚያስፈልጉ ከሆነ መደረግ አለበት ነው። ሲምፕቶማቲክ ትሪትመንቶቹ እንግዲህ ምንድን ናቸው? ሲምፕቶማቲክ ሲባል እንግዲህ በተለይ በተለይ አንቲፓይሬቲክ ወይም ደግሞ ስፔሻሊ ፓራስታሞል ነው ፕሪፈርድ የሚደረጉት ማለት ነው። አንቲሜቲክ ድረጎቹም አንቲዲሃሪያል ኢፍ ኢንዲኬትድ ከሆነም እነዚ ላይ ይሰጣሉ። ሞኒተር ኢንደክሬት ብሊዲንግ ማኒፌስቴሽንም ውስጥ እነዚህ እነዚህ ነገሮችን እናደርጋለን። ሶ ክሊኒካል ሴፕሲስ ላይክ ማኔጅመንት ከሆነ ደግሞ ሳምጋይድ ላይክ ሪከመንድ ማኔጅንግ ሲቨር ማርበርግ ቫይረስ ዲሲስ ሲሚላሪቱ ስንደ ሴፕሲስ ወይም እንደ ዳንጉ ሾክ ፕሮቶኮሎቹን እነዛነዛ በዛ አይነት መንገድ እንጠቀማለን። ኢንቨስቲኬሽን ቴራፒ እንዳለው እንግዲህ በተለይ በተለይ ለምሳሌ ሬሜዲ ሲቪር ብለን የምንጠራው አለ፣ ሞኖክሎናል አንቲባይድ ቦድ ብለን የምንጠራው አለ፣ ፋቪፒራቪር ብለ የምንጠራቸው እንዲሁም ደግሞ ፖሊክሎናል ብለን የምንጠራቸው እነዚህ ሁሉ እንግዲህ በጣም ከረንትሊ በኢንቨስቲጌሽን ላይ ያሉ ናቸው ማለት እንችላለን። ምክንያቱም እንግዲህ እነዚህ ከረንትሊ ጀስት የሚባለው እንግዲህ በሩዋንዳ ላይ የተወሰነ ደረጃ ተጠቅምናቸዋል ምናምን ተብሎ ነው የሚታሰበው ማለት ነው ሶ ከዛ ከዛ አንፃር ነው የሚያሳየው ማለት ነው እንግዲህ ስቲል ናው እንግዲህ ምንም አይነት ለዛ መድኃኒት እንደሌለ ከአሁኑ እንድታውቁ ምንም አይነት ቫክሲንም እንግዲህ አፕሮቭ የተደረገ እንደሌለ ነው ማለት ነው ለማን ቫይራል ዲስስ ብለን የምንጠራው ማለት ሶ እንግዲህ አይ ሆፕ ብዙ ነገር እንዳገኛችሁበት ብዙም ለእናንተ ሂንት ይሆናችኋልና እንደ መደበሪያ ይጠቅማችኋል ከሚል አንጻር ነው እስካሁን ድረስ ከኔ ጋር ስለነበራችሁ አመሰግናለን ይቆየን ቻው